ከዚህ ባልና ሚስት ግንኙነት ሲያደርጉ ከወንድ የክሩጁ ሚን በይን ሱልቢ ወተራኢብ እንዳለው ከዛ ተቀምሞ ይሰራና ከዛን የዘር ፍሬ ማጠራቀሚያ አለ፣ ቴስቲክልስ እዛ ውስጥ ይጠራቀማል። ከዛ በኋላ በስሜት እርካታ ጊዜ ኢጃኩሌሽን የሚሉት መንይ ይወጣል ማለት ነው። ተደፍቁል መንይ ከሁለቱ። ከዛ በኋላ አምሻጅ፣ የሴቷ እንቁላል እና የወንዱ ስፐርምሴል አንድ ላይ ይዳቀላሉ፣ ልጅ ይሆናል ማለት ነው። ቀድ ፈሰልነል አያቲ አንቀጾችን አብራራን። ሊቀውሚን የፍቀሁን ለሚረዱ ሰዎች የፍቀሁን፣ ፍቅህ ማለት ጥልቅ መረዳት ነው። ወሁወ ለዚ፣ እሱ ነው አላህ ማለት አንዘለ ምን አሰማ፣ ከሰማይ የሚያወርድ ነው። ማአን ውሃን ዝናብን ማለት ነው። ፈአኽረጅና ብሂ፣ በዚህ ከሰማይ በምናወርደው ውሃ እናበቅላለን። ነባተ ኩል ሸይእን፣ የሁሉን ነገር በቃይ በቆልት እናበቅላለን። ፈአክረጅና ሚንሁ፣ ከሱም ከበቃዩ እናወጣለን። ኸዲረን፣ ለምለም አረንጓዴ የሆነን አትክልት ወይንም አዝመራ ኑኽሪጁ ምንሁ ከሱ ከለመለመው ደግሞ አዝመራም ይሁን አትክልት ይሁን ዛፍ ሓበን ቅንጣትን እናወጣለን። ሙተራኪበን ተደራራቢ የሆነ ይላል። ሓበን ሙተራኪበን በቆሎም ብንል ማሽላ ብንል ገብስ ብንል እርስ በርስ ተደራርቦ ስንዴን ብንል እዚህ ውስጥ ነው የሚወጣው። ወሚነ ነኽሊ ከተምር ዛፍም ምን ጠልዒሃ ከንቡጦቿ ይላል። ጠልዕ ማለት መታጅ የሚሉት ፍሬ ተሸካሚ የሚወጣው ጠልዕ ይባላል። ከግንዱ የሚወጣ ከንቡጦቿ እናወጣለን። ቂንዋኑን ከንቡጦቿ ይገኛሉ፣ ይወጣሉ። ቂንዋኑን ዘለላዎች ማለት ነው። ቂንዋን ይባላል። ዘለላ ፍሬ የሚሸከሙ ተምር ዋናው ጠልዕ ይባላል። ከዛ በኋላ በብዙ የሚቆጠሩ ደግሞ እንዲ እንደ ክር እንደ ክር እንደ ክር ያሉት ደግሞ ፍሬው የሚንጠለጠልባቸው እነሱ ደግሞ ዘለላዎች ይባላሉ። ቂንዋን ቂንዋኑን ዳንየቱን እርስ በርስ የተቀራረቡ የሆኑ ዘለላዎችን እናወጣለን። አረብ ሀገር ሞልቷል ይሄ ማለት ነው። ለዚህ ስዑዲ፣ ዕራቅ፣ ቀጠር ምናምን ሄዶ ሲያፈራ ወይ ደግሞ እዛም ሳትሄዱ በኢንተርኔት ዳውንሎድ አድርጉ ማለት ነው። ስለዚህ አ ዴት ፓልምስ ማለት ነው። ዴት ፓልምስ ዲኤቲኢ ፓልምስ በሉ እና ፓልምስ ብሎና ስጡት። ዴት ፓልምስ ኢሜጅ ታቅ አምጡ ማለት ነው። ስለዚህ ሸጀረቱን ነክል ብላችሁ ማለት ነው አምጡ። እዚ ሆናችሁ ማየት ትችላላችሁ። ግን እንደዛ አይነ ሊየቂን አይሆንም ማለት ነው። ሄዶ እንደማየቱ ቅንዋኑን ዳንያቱን ወጀናቲን ወጀናቲን ያትክልት ስፍራዎችንም እና በቅላለን፣ ሚን አናቢን ከወይን ዛፍ የሆኑ ወዘይቱን ከዘይቱን ዛፍ የሆነ ዘይቱን። ማለት ይሄ እኛ የምናውቀው አትክልት ተራው አይደለም። ዘይቱን የወይራ ፍሬ የሚሉት ይሄ ብዙ ጊዜ ፒዛ ሲሰራ የከተፉ የሚገጡበት ጥቁር ጥቁሩ፣ በየሱፐር ማርኬቱ አለ፣ አረንጓዴው አለ፣ ጥቁሩ አለ። እሱ ማለት ነው ዘይቱን ኦሊቭ ትሪ የሚባለው። ጥቅሙ ያ በጣም ይበልጣል። ወሩማነ ሩማንንም እናበቅላለን። ሙሽተቢሃን ሲጀምር ቅጠሉ የሚመሳሰል፣ ወገይረ ሙተሻቢሄን ፍሬው የማይመሳሰል ማለት ነው። ይሄ ነው ፍሬው የማይመሳሰል ለምሳሌ ምን ይባላል? ገብስና ስንዴ ሲነሱ ሲበቅሉ ገብስ፣ ስንዴ፣ አጃ እነዚህ ሲበቅሉ ተመሳሳይ ናቸው፣ አይለይም። እያደር ነው ልጅና ቡቃያ እያደር ይለያል። ኢላ እ ልጅና ቡቃያ እያደር ይለያል። እና ሲጀምሩ ይመሳሰላሉ፣ ከዛ በኋላ እያደር ይለያል። ስለዚህ ሙሽተቢሃ ማለት

ኢነ ፊ ዛሊኩም በዚያችሁ ውስጥ ለአያትን የአላ አንቻይነት ልቅና፣ ችሎታ፣ ሀያልነት ገላጭ ምልክቶች አሉ፣ ሊቀውም ዩእሚኑን ለሚያምኑ ህዝቦች። ወጀዓሉ ሊላሂ ታዲያ እነሱ ለአላህ አጋርን አደረጉ። ሹረካአ ወጀዓሉ ሊላሂ ለአላህም አደረጉ ሹረካአ፣ አጋሮችን፣ አልጅነ ጅኖችን፣ የአላ አጋሮች አደረጉ፣ ወከለቀሁም አላህ ፈጥሯቸው ሳለ

ለአላህ ልጆችና ሴት ልጆች ወንድ ልጆችና ሴት ልጆች አሉት ሲሉ ቀጣጠፉ። ብገይር ዕልምን ያለ እውቀት ይህን ሁሉ ተናገሩ። ሱብሓነሁ ጥራት ይገባው እሱ ወንድ ልጆችም ሴት ልጆችም ለሱ ከሚኖሩት ወተዓላ፣ ልቅና ተገባው። አማ የሲፉን እነኛ አላዋቂዎች አላህን ከሚገልጹበት ነገር አላህ የጠራ ሆነ።

ሚስት ሳትኖረው፣ እንደናንተ አስተሳሰብ እንኳ ቢሆን እንዴት አላህ ልጅ ሊኖረው? ልጅ የሚባል ካብራክ የሆነ ነው። ልጅ ማለት ካብላ ካብራክ የሆነ ነው እ ይሄ ነው። አንድ ወንድም ምን አለ ጥያቄ ላይ እስቲል ጠይቃችሁ፣ እኔ አለ ኢየሱስ ጌታ ነው አምላክ ነው ትላላችሁ? አዎ አሉት። ኢየሱስ ብልት ነበረው አልነበረውም? አላቸው። አልነበረውም ካላችሁ በሰባተኛውም ቀን ተገረዘ ይላል አላቸው። ነበረው አሉት። ታዲያ አምላክ ከሆነ ምን ያደርግለታል አለ። ይሄኮ ወይ ለመራቢያ ወይ ቆሻሻ ማስወገጃ ነው ብለው ሲሉት አንድ የተቀመጠ ዲያብሎስ ዲያብሎስ ነህ ፈታኝ አለው። ምን አጨናነቃቸው? እና አና የኩኑ ለሁ ወለዱን ወለም ተኩል ለሁ ሳሒባ፣ ስሜታቸውን ያልገጠመ ሁሉ አርዮስ ዳቢሎስ ይላሉ። አና የኩኑ ለሁ ወለዱ እንዲህ ልጅ ሊኖረው ይገባል፣ ወለም ተኩል ለሁ ሳሒባ ወላጅ የሆነች ልጅ ልትወልድ እምችል ሚስት ሳይኖረው፣ ወኸለቀ ኩላ ሸይእን ሁሉን ነገር የፈጠረሱ ነው